ሰላም እንደምን አመሸሽ? እግዚአብሔር ይመስገን። ሰላም ናችሁ? ሰላም ነን። ስም እኔ ሜላት ይባላል። እሺ ሜላት፣ እድሜ ሰላሳ እሺ ምንድን ነው ህመሜ? እንግዲህ የባለቤቴን ወንድም ወድጆን። የባለቤትሽ ወንድም? እሺ ባለቤትሽ የት ሄዶ ነው? የባለቤትሽ ወንድም የወደድሽው? ከባለቤቴ ጋር በቤተሰብ ነበር የተጋባ ነው። እሺ። ከዛ ወንድሙ ደግሞ ለትምህርት እኛ ጋር ይመጣ እኛ ጋር ነበር የነበረው። እሺ። ከዛ ቱ ፊልድ ሄዳል፣ ባለቤቴ ማለት ነው። እና ፊልድ በሚሄድበት ሰዓት ላይ በቃ አንድ ቀን ሰይጣን ሰይጣን ወይ ጉድ! አላከክሽ ወደ ሰይጣን። እሺ፣ እሺ። ከዛ በኋላ አሁን እንዴት አባቴ ጋር እስኪ በደንብ እስኪ ጋደም በይ። እንደቀል ነው ያወራሽ ያለሽ ግን እንደዚህ አይነት ጋደም በይ ጋደም በይ። ቀዶ ሕክምና ነው የሚያስፈልገው። በጣም አስደንጋጭ ማለት። ከምርሽ ነው ሜላት? ባልሽ አለ። የባልሽ ወንድም እናንተ ጋር ሊማር መጣ። ባልሽ ፊልድ ሲሄድ ከባለቤት ወንድም ጋር ፍቅር ጀመራችሁ። አርግዘሻል። ከማንዶን አታውቂ ነው። የዓመቱ ውስብስብ ደስታ ነው የመጣው። እሺ አረፍበኝ። አዲስ መድኃኒት መቀመም ሳይኖርብን አይቀርም። መጀመሪያ ሜላት፣ ያው እንዳልሽው ሰይጣን አሳሳተን አልሽ፣ ስህተት እንደሆነ ገብቶሻል ማለት ነው። የመጀመሪያ ቀን በቃ ሳናስበው ስለሆነ እንግዲህ እኔ በእኔ በኩል ሰይጣን አሳሳተኝ ነው የምለው። ከዛ በኋላ ግን ወደድኩት በቃ እና አሁንም እንዳለብኝ ራሱ አላውቅም። ባለቤቴ ነገር አያውቅም። ምን ማድረግ እንዳለብኝ ራሱ አላውቅም። ሌላ ልጅ አላችሁ ከዚህ በፊት በፊት አንዱ ልጅ አለ። ከባለቤትሽ ነው? እሱ እሱ ከባለቤት። ስለዚህ ይሄ የባለቤትሽ ወንድም ምን ያስባል እሱ? አሁን እንጃ እንግዲህ፣ አሁን እሱም ምን አንደኛ ገና ትምህርቱንም አልጨረሰም። በቃ ምን ማድረግ እንዳለብኝ እኔ ራሴ በጣም ግራ ገብቶኛል። እሱም ተደናግጧል። ልጁን እንትን በማለት ተደናግጧል። ግን መጀመሪያ ተሳሳትን አላችሁ። ከዛ በኋላ ግን አውቃችሁ ገባችሁበት ማለት ነው። ቀጠላችሁ ዝም ብላችሁ ሳስታው በባለው ክፍተት በቃ በጣም እንትን አለ ባለ ከባለቤትሽ ጋር የሚገርም ነገር ከባለቤትሽ ጋር ምንም ፍቅር የለሽም። በቃ ከሱ ጋር እንትን ካልኩ በኋላ ወደዚህኛው ነው በቃ እንትን ያልኩ። አዎ፣ ግን ምንድን ነው አሁን ማሰብ ያለብሽ? አሁን የባለቤትሽ ወንድም ነው። ባለቤትሽን በህግ እንኳን ብትፈቺው እና ይሄንን ብታገቢ በቃ የቤተሰብ ጉዳይ የሚቆራረጥ ነገር አለ። የቤተሰብ አንቺም ትወገዣለች ከቤተሰብ። ምክንያቱም በቤተሰብም ነው ደግሞ የተጋባችሁት። ይሄ የባለቤትሽ ወንድምም በቤተሰብ ይወገዛል፤ እና ከቤተሰብ ተገላችሁ የመኖር ህይወት ነው የሚጠብቃችሁ፣ መኖር ከተባለ ማለት ነው። እዚህ ጋር ደግሞ በኢኮኖሚ ቢሆን ደግሞ አሁን እሱ ገና ስራ ስራ ስላልጀመረ ምንም አይነት ገቢ የለም። ስለዚህ እኔ በቃ እንትን ብዬ የምለው ባለቤቴም ስለማያ በቃ ዝም ብዬ ከባለቤቴ ጋር ለመቀጣል ነው እንትን ያልኩት። ግን ባለቤትሽስ አሁን እንደዚህ አይነት ጉድ ማለት ይሄ ወንጀል አይደለም? እሱ ባለቤትሽ ነው አምኖሽ ከአንቺ ጋር ትዳር ይዞ ወንድሙን ደግሞ ለማስተማር አምጥቶ፣ አዎ ለማስተማር አምጥቶ እና አንቺንም ወንድሙንም ለመደገፍ ደግሞ ለስራ ፊልድ ለፊልድ ሲንከራተት እናንተ ከጀርባ ይሄንን ስትሰሩ እና ደግሞ ተሰርቶ እንዳልተሰራ ሆኖ ደግሞ ከዛ ጋር አቁመሽ ከዚህ ጋር ስትቀጥ ምን ይሰማችኋል? አንቺም ወንድሙም? ግራ አዎ፣ እኛንም ግራ ጋባሽን። በእውነት ይሄ ጉዳይ ይቆይና ቀዶ ጥገና ይደረግበት የሚቀጥለው ሳምንት ቢሆን። አዎ ሜላት፣ እንደዛ ይሻላል። ጥሩ የመፍትሄ ሀሳብ ነው አሁን ዶክተር ዮናስ ያመጣው። ኬዝሽ ይዘናል፣ ፋይል እናደርገዋለን። የሚቀጥለው ሳምንት በዚህ እንጀምራለን። አዎ ጉድ ውስጥ ገብተሽ እኛንም ጉድ ውስጥ ከተትሽን፣ እንዴት እንደምንፈታው እራሱ ግን እሷ በጣም እንደ እንደ ቀልድ ነው። ግን ምንም ያን ያህል እዛ ችግር ውስጥ ያለች አትመስልም። ይሄ ለሚሰማው ሰው ያስደነግጣል። ስለዚህ የሚቀጥለው ሳምንት በአንቺ ነው የምንጀምር ጀምረው እና አይዞሽ ዶክተር ዮኒ አለው አለው። ብሬ ተመልሰናል ከአጭር የሻይ እረፍት በኋላ እና የራስን የማረጋጋት የማረጋጋት የሜላት ጉዳይ በጣም ትንሽ ፈትኖናል እና የሚቀጥለው ሳምንት ግን ጥሩ ሀሳብ ነው ያመጣው። ከዓለም የፍቅር ዶክተር ዶክተሮች ማህበር ጋር ተነጋግረን የምንፈታው ጉዳይ ነው የሚሆነው። ሰሞኑን እንደው ስብሰባም ስላለችን ደረስ ብለን ዘለናዋለ ቀዶ ጥገናው ጉዳይ መቼ ነው የሚነሳው? ጎበስ አሁን አንሳዋ የሜላት ጉዳይ ይሄ ልክ የዛሬ ሳምንት ያው አየር ላይ ላይቭ ገብታ የነገረችን ታሪክ ነው። የሰላሳ ዓመት ወጣት ነኝ። በቤተሰብ አግብቼ ከባለቤቴ ጋር አንድ ልጅ አለን። የባለቤቴ ወንድም እኛ ጋር ለትምህርት መጥቶ መኖር ሲጀምር አንድ ቀን ሰይጣን ከሳሳተን በኋላ ቀስ በቀስ ተላመድን፣ ተዋደድን። ባለቤቴ ብዙ ጊዜ ለስራ ፊልድ ስለሚሄድ የኔና የባለቤቴ ወንድም ግንኙነት ተጠናከረ። በአሁን ሰዓት እርጉዝ ነኝ። ያረገዝኩት ግን ከባለቤቴ ይሁን ከወንድሙ አላውቅም። ምን ማድረግ ይሻለኛል? ነበር ያለችው ሜላት። የረሳት ነገር አለ አያረሳም። የሆነው ከዛኛውም ጋር ትፈልጋለች፣ ግን ደግሞ ያኛው አቅምም የለው፣ ማለት ገና ተማሪ ነው ምንም አቅም የለውም አለች። ግን አቅም ቢኖረው ሁኔታዋ ባሏን ጥላ ከመሄድም ወደ ኋላ፣ ከባድ ጉዳይ ነው። እኔም ህዝቡ ምን ይላል በሚል የተለያዩ ቦታዎች አንዳንድ ሰዎችን ለማነጋገር ሳነሳ ጥያቄ፣ ክሊኒክ ጭራሽ ወደ ህዝቡ ምን ይላል አዲስ አበባ ነዋሪዎች ምን አሉ እና እነሱም እንደ እኛ ሁሉ ግራ መጋባት አይችባቸዋለሁ። ለማንኛውም መፍትሄውን የኔ ይዤ መጥቻለሁ። በራሷ ድምጽ ነው የዛሬ ሳምንት ያቀረበችው። በወቅቱ በጣም ያልጠበቅ ነው። እስካሁን ድረስ በፍቅር ክሊኒክ ታሪክ መጥቶ የማያውቅ ተወሳሰበ በሽታ ሲሆንብን ደንግጠን ለዛሬ ያሸጋገር ነው ነው። አሁን ደግሞ ደስ የሚለው ዶክተር ግዛቸውም ተቀላቅሏል በዚህ ጉዳይ ላይ እስኪ ጉንፋንህን ማዳን ያልቻልክ እስኪ እጭን ማዳን ከቻልክ እስኪ እዚህ ቤተሰብ ላይ ትልቅ ዱብ እዳ ነው የወረደው። ስለዚህ ገብቶለ ከሌለ መውጣት ይችላል። እንደ ዶክተር ዮናስ አንዳንድ አዲስ አበባ ነዋሪዎችን አልጠየቅኩም። እሱ ደስ የሚለው ይሄ ነው የእኔ ሕክምና የሚሆነው እቺ ልጅ በሰላም ተገላግላ ልጇን በብቸኝነት ማሳደግ የመጀመሪያ ምርጫ ብታደርግ መራጭ ነኝ። ምክንያቱም ከዛኛውም ትልወድ ከዚህኛው ትልቅ ስህተት ነው የሚሰራው የተሰራችው ይህ ስህተት ደግሞ በወንድማ ቆሻሾች ላይ ብቻ ሳይሆን በቤተሰብም ላይ ነው ያመጣችው። በቤተሰቡ ላይ የመጣ ደግሞ ከዛኛውም ጋር ብትሆን ቤተሰብ አይፈልግም። አሁን ከተጠጋትም ወንድሙ ጋርም ብትሆን ቤተሰብ አይፈልግም። ስለዚህ ነብሰ ጡርኔ ብላለች፣ በሰላም ተገላግላ ከዚህ ቤተሰብ ይቅርታ ጠይቃ ሁለቱንም ብትወጣ ተመራጭ ነው ላለሁ ዶክተር ዮናስ ስለዚህ ሙሉ በሙሉ ትውጣ ነው። ይቅርታ ጠይቃ ለተፈጠረ ነገር ሊያሰራችሁ ስጠት ይቅርታ ትጠይቅ። ሁለቱንም ግን የሁለቱ መሆን እንደማትችል ተናግራ ራሷን ልጅቷን ዴኒያስ ያስመርምራ። የአንዱ ልጅ ከሆነች የማሳደግ ወይ ወልያ አባትነት ነገሩን ብታካፍላቸው ጥሩ ነው። ግን አብሮ የመኖር የሞራልም እንትንም ብቃት ያላት አልመሰለኝም። እኔም ብዙ ካሰብኩበት በኋላ የደረስኩበት ነገር እሱ ነው። አንድ አዲስ አበባ ነዋሪዎች ምናለው? ነዋሪዎቹ የተለያዩ አይ ይሄ ጉዳይ ለማወቅ ነው። ምን ይላል፣ ሰዎች ምን ይላሉ የሚለው ነው። ግን የተለያየ ሐሳብ ነው ሰዎች የሚሰጡት። እኔ ግን የደረስኩበት እንደውም ብዙ ሰው ይሄ እኔ ያልኩት እንደውም ሳናግራቸው ብዙም ማንም የተስማማም የለም። ግን እኔም ከግዛቸው ጋር እስማማለሁ። እውነት መውጣት አለበት፣ መደበቅ የለበትም። እውነቱ መውጣት አለበት። ስለዚህ ባልም የተፈጠረውን ነገር ማወቅ አለበት። ወንድምየውም እሰቱን ማወቅ አለበት። እሷም መሳሳቷን ማወቅ አለባት። ከዛ በኋላ ባልየው እንግዲህ ቅርታ ብሎ ይህኑ ያው ልጁ ምርመራ ያስፈልጓል የሚወለደው ልጅ ማለት ነው የማን እንደሆነ። ከዛ በኋላ ባል ይህን ሁሉ ተቋቁሞ ቅርታ አድርጎ ከእሷ ጋር ለመኖር የሚፈልግ ከሆነ እንግዲህ እሷ የምትፈልግ ከሆነ ያኔ ውሳኔዎች እናያለን። በተረፈ ግን እውነቱ መፍረጥረጥ አለበት። ለባለቤቷ የተፈጠረውን ልትነግረው ይገባል። ወንድምየውም ሊነግረው ይገባል። ይቅርታም ሊጠይቁ ይገባል ይገባል። ቤተሰብ ጋር ያው ችግር መፈጠሩ አይቀርም፣ መበታተን ወይ መጥፎ ነገር ይኖራል። እሱም እሱ ስሜታዊ ነገሮች እንዳይፈጠሩ በምትነግርበት ጊዜ ጥንቃቄ ያስፈልጋል። ያንን ጥንቃቄ ወስዳ ይፍረጥረጥ ነገሩ ነው የምለው። በጣም ትክክል ነው። እንዲያውም የግዛቸው የሕክምና ሰዓት በጣም አስገርሞኛል። የሙሉ ስልጣን ዶክተር ማዕረግም ልንሰጠው ይገባል። እንደዛ ነው ማለት። አሁን ሁለት ወንድማሞች ናቸው። እሷ አለች እና እውነት መገለጽ አለበት። እንዲያውም ይሄ ለብዙ ሰዎች የሚያስተምር ኬዝ ይመስለኛል። እንዲያውም ቤተሰብ ተሰብስቦ ምናልባትም የሚያከብሯቸው ሽማግሌዎችም ወይ ነፍስ አባትም ካላቸው ቁጭ አድርገው ይሄን እውነታ እንደ ንስሐም ጭምር ነው እርስ በርስ የተፈጠረው ነገር ሲነጋገሩ ቢቀረጽ እንዲያውም ለብዙ ሰዎች በጣም የሚገ ነገር ማስተማሪም ሆን ነበረ። አይሆንም እንጂ እንደዛ። ስለዚህ አንዱን ይዛ የምትቀጥልበት ምንም አይነት ሁኔታ የለም። አንዱ ከአንዱ ያው የቤተሰባዊ ነገር የደም የወንድማማችነት ነገር የሚያቆራርጥ ነው የሚሆነው። ደግሞ ውሸት መኖርም የለበትም። ያ ሰው ከጀርባው የሁሉ ነገር ተደርጎ እንዳልተደረገም መሆንም የለበትም። እንደተባለው ለባለቤቷ ይህንን ማስረ እሷ አሁን ሜላት ፍላጎቶች፣ ሁለት ፍላጎቶች አንጸባርቃለች። አንደኛው አቅም ቢኖረው ኖሮ ይሄ ልጅ ተማሪ ነው እንጂ ከእሱ ጋር ብትሆን ደስ ይላት ነበረ። እሱም የወንድሙን ነገር ትቶ ከእሷ ጋር የመሆን ፍላጎት እንዳለው ነው የገለጸችልን ይህ ተማሪ ግን ደግሞ ተማሪ ነው። ሁለት ልጆቿን ማሳደግ አይችልም። ስለዚህ ለአቅም ሲባል ደግሞ ከዛኛው ጋር ይህንን ትታ፣ የዚህ ነገር ዘግታ ከዛ ጋር መሆን እንደምትፈልግ የተምታታ ነገር ነው ፍላጎት ነው ያሳየችው። ስለዚህ ትልቁ ዋናው ባለቤቷ ማወቅ አለበት። ከጀርባው የተደረገው ነገር ሁለቱም ሊነግሩት ይገባል። ከዛ በኋላ እንግዲህ እሱ የሚለው ነገር ደግሞ ይወስናል። ይቅር ብሎ ከእሷዋ ጋር መቀጠል ከፈለገ ያው ዝሆን ጨምረው አንድ ላይ የሚኖሩ ከሆነ ዝሆኑ እየረጋግጣቸው የራሱ ውሳኔ ይሆናል። አይ በቃ እኔ እንደዚህ እንደዚህ ያደረጋችሁኛል። ሁለታችሁ ተዋዳችኋል፣ ስለዚህ እኔ እወጣለሁ፣ እናንተ እንደፈለጋችሁ መቀጠል ትችላላችሁ የሚልም ደግሞ ከወሰነ ደግሞ አይታወቅም፣ እንደሚወስን ሊሆንም ይችላል። አሁን እኛ የፍቅር ክሊኒክ ያው ሁላችንም የተስማማንበት ግን እውነት መውጣት አለበት። እውነት ወጡ፣ እሷ በቃ ሁለቱንም አጥታ የሚመጣውን ነገር በጸጋ የመቀበል ውሳኔ ነው መወሰን ያለበት። ምክንያቱም ለዚህ ስህተት እሷም በጣም ከፍተኛ ተባባሪ ነች። ደግሞ በተደበቀም ቁጥር ስህተቶች እየተደበቁ እየተደበቁ በኋላ ማይወጣበት የማይወጣበት መጥፎ ችግር ውስጥም ሊገ ሊገባ ይችላል። ወደ መጥፎ ወንጀልም ሊደረስም ይችላል። በተደበቀ ቁጥር ሌሎች ብዙ ነገሮች ይጨመራሉ። ስለዚህ ምናልባት ያኔ ያቺ ሰይጣን አሳሳተን ያለች ጊዜ ያኔ ወጥቶ ቢሆን የልጁን ጉዳይ ላይ መጣ ይችል ነበረ። ከዚ በኋላ ከሰይጣኑ በኋላ ራሳቸው መቀጠላቸው ነው ትልቅ ውስጥ የፈጠረው በጣም በጣም ስለዚህ ያው ትንሽ አስከፊ ነው። ለሜላት ፈተና ይኖርባታል ወደፊቷ። የሰጠነው መድኃኒት ማለት ነው ትወጣው በጣም መራራ መድኃኒት ነው። ጨረስን ማለት ነው። ከዚህ በኋላ መደበኛ ህክምና ይሰጣል ወደ ክሊኒካችን።